በጣም ውድ እየባሰኝ ነው ያለው ፈልጌው ምናምን ነገር አለ። በህይወት እስካለ የይሄው ገዳማይ ሳይከደን አይኔ የይው ገዳማይ ምክንያት ይሁዳን በጀርባ ያርክላት። ለእሷም ቢሆን እሱም ቢሆን የተመኘውን አግቦ ለመሳም ያብቃው። ካልተስማማሽ ልሂድ ካልሽኝማ፣ በቃ በለሽ ከተነሳሽማ ይሁን። እንጂ ሌላ ምን እላለሁ? ግን ያው እንደኔን አይነት እድል አይግጠማት ነው የሚባለው። ተምራ አድጋ ቤተሰቦቿን አለ መጣር ያብቃትና፣ እስቲ ደግሞ አብራችሁ የሚሆነው ልጅ መውለድ ከብዶ ከብሮ ጸጋ ነው ይባላል እና ያንን ጸጋ ደግሞ ያው ብዙዎች ታድለው ታዲያ እንታደለዋለን እንጂ። ተስፋ ረገጭ አንበጠችኝ። በጣም ደስ ብሎኛል። እውነት ለመናገር ከሆነ ልጅም ስለወለደ ማለት ስለሚወልድ የአባት ሊሆን ስለሆነ በጣም ደስ ብሎኛል። በጣም በጣም ክፉህን አልወድም። እየው ገዳማይ

ዋሽንግተን ሲጫወት ለስለስ ባለ ዜማ፣ ግን ደግሞ በጣም ናፍቆኛል። በጣም ናፍቅ እኔ። ሰው እንደዚህ መልመድ መጥፎ ነው እንዴ? እስከምን ድረስ ማለት ነው? እንዴት ብዬ ላስረዳችሁ? ሰላም ቤተሰቦች፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ወልጅ ያለው ማርያም ማረች ያደላችሁም። እንግዲህ የአክስቴ ልጅ ናት። በጣም ነው የምታምረው። እንግዲህ ፊቷን ያው ታውቃላችሁ። ካሜራ ላይ ይታየው ነው ግን በቃ እኔ ከልጅ የምወደው ነገር ምንድን ነው? እጅ ነው። በጣም የሆነ ሶስት የሆነ እጅ ነው ያላቸው እና ይቁጭ ብላ ተኝታለች። የልጅ ፍቅር ስላለኝ ምን አላውቅም ግን ይቁጭ ብላ ተኝታለች ግን ደግሞ ለእናንተ ማሴ ስለፈለግኩኝ ነው። ታውቃላችሁ። የልጅ ፍቅር የልጅ በጣም ነው የምወደው እና በጣም ነው የምወደው በጣም ድቡጭ ያሎች ምን ብዩ ለው ሰዎች የውፊቷ ስለማይታየ ነው እንጂ ስታደገንም ባርግ ያሳያቸው ያለ ወይ የልጅ ፍቅሬን ታውቃላችሁ እና ደግሞ

አላቅም ከነገሮች እኮ ለመራቅ እያሞከርኩኝ ነው። ራሴን ለማረጋጋት እያሞከርኩኝ። ልጅቷን ሳያት ግን ምን ብዬ ልገራ፣ የሆነ ልትወልዷት የምትፈልጓት አይነት ልጅ። ብዙ ስለተመኘ ይሆን አላቅም። በጣም ብዙ ሰመኝቼ ነበር ከቶ ከአኑ ጋራ ልጅ እንወልዳለን። አብረን የመጀመሪያ ልጃችን ሴት ብትሆን ደስ ይለናል አይነት ነገር። በእርግጥ ያለፈ ነገር እንደሆነ አውቃለሁኝ። የሁሉ ነገሮች ማለት ማለፍ ያለባቸው አይነት ነገሮች እንደሆነ አውቃለሁኝ፣ ግን እንዳለፉ መቀበል እያቃተኝ ነው መሰለኝ። ከብዙ ነገሮች እያራቁ ስለሆነ አሁን ላይ ማለት ወይዬ ጓደኛዬ ነው አቃለሁኝ ግን ደውዬ የውስጤን ብነግረው ደስ ይለኛል። ያልቻልኩኝም በቃ መቀበሉልን ነገር ከብዶኛል ብሎ ደስ ይለኛል። ግን እሱም ቢሆን የራሱን ሕይወት መኖር አለበት። ልወጣ ሁለት ቀን ይቀረኝ ከዚህ ሀገር። ግን እንደምወጣ ሳስብ ትቼ የምሄደው ነገር በጣም አስፈራኝ። ብዙ ነገር ነው ትቼ የምሄደው። አንደኛ ነገር እናቴን ለእኔ ብዙ ነገር ናት። ብዙ ነገር የሆነችልኝ ሰው ናት። ግን ያው የእሷን ህይወት ለመለወጥ ስለሚሄድ ይሄ ነገር ይሄን ያህል እንትን ይልብኛል ብዬ አላስብም። በእናት በኩል ግን ያው ቶይ በደንብ ራሱ ቻው ሳይ ላይ ነው ሄደው፣ ግን ደግሞ በጣም ናፍቆኛል። በጣም ነው የናፈቀኝ። እኔ ሰው እንደዚህ መልመድ መጥፎ ነው። እን እስከምን ድረስ ማለት ነው? እንዴት ብዬ ላስረዳችሁ? የሆነ ሰውን መልመድ ከባድ ነው ላይ ደግሞ የራሴ ህላቅ የምታዩትን ሰው ልመድ ለአኑ ደስ ብሎኛል። እውነት ለመናገር ከሆነ ልጅም ስለወለደ ማለት ስለሚወልድ የአባት ሊሆን ስለሆነ በጣም ደስ ብሎኛል። በጣም ክፉህን አልወድም። እየየው ገዳማይ እልፈቲሆን ያኔ የየው ገዳማይ፣ በህይወትስ ካለ የየው ገዳማይ። ሁሌም ቢሆን ጥሩ ነው የምመኝለት፣ የሆዳን በጀርባ ያደርግላት። ለሷም ቢሆን እሱም ቢሆን የተመኘውን አቅፎ ለመሳም ያብቃው። ካልተስማማሽ ልሂድ፣ ካልሸኝማ በቃ በለሽ፣ ከተነሳሽማ ይሁን። እንጂ ሌላ ምንላለው? ደግ ደጉን እመኝልሻለው። ሰላም ይሆንልሽ፣ ይሳካልሽ ኑሮ ጥሩ ጨምሮ ያፈቀር ሲሆን ሰው ያፍቅርሽ። ጨምሮ እኔ እንጃ ምን ብዬሽ እንደማወራች ራሱ ግራ እየገባኝ ነው ያለው። ሰላም ለማግኘት ነው የመጣሁት እዚህ ሰላም አለ ብዬ አስቤ ነበር የመጣሁት። ግን ብዙ ነገሮችን መርሳትን እሺ፣ ይከብዳል። እንቤት ብዬ ላስረዳት ተስፋ ያደረጋችሁት ነገር ሁሉ ጭልም ብሎ ነገር ስታዩት ያስደስታችሁ የነበረው ነገር በሙሉ ማለት ሲያስደስታችሁ የነበረው ነገር ያስደስተናላችሁ ሳስቦት የነበረው ነገር በሙሉ የሆነ ዳሜጅ ይሆናል ባንዴና ይሄ ቦታ በጣም ነበር የምወደው። ምን ልበላችሁ፣ ጸጥ ያለ ነው ምናምን ነገር ቁጭ ስል ሰላም ይሰማኛል። ግን አሁን ላይ ከሰላሙ በለ ቁጭ ብዬ ሳስበው ያ ህይወት ሲ የሆነ በቃ እንደዚህ ነው መጨረሽ ምናምን ነገር እዬ ሆነ ከራሴ ጋር ማብሰል ስለጀመርኩኝ ነገሮቹ ና ለምን ለእናንተ እኮ እንደዚህ እንደምነግራችሁ አላውቅም፣ ግን ቢያንስ ለእናንተ ስነግራችሁ ይቀለኛል። ቢያንስ ኮሜንት ላይ አይዞች ስትሉኝ የእውነት ትልቅ ብርታት ነው ማገኘው፣ በጣም ትልቅ ነገር ነው ማገኘው። እና ያ ነገር ነው በጣም የሚያስደስተኝ። ና የልጅቷ ጨመኗ እጅግ ስትይዘኝ ደግሞ የበለጠ አባባችኝ ሆዴን እንዴት ብዬ ላስረዳችሁ አላውቅም። ማለት እንዴት ብዬ ልንገራችሁ

የሆነ ሁርታ ብዛለች። ለምን አለቅሽ? ዝም እማ ና ሀስ አንዳንዴ ልጅ ጥሩ ነው ይባላል። እና ከእንባይ የሆነ ቁጥብ እንደ ስርዓት እንዲይዝ አድርገኛለች። እና እስቲ ቦታዎችን ምናምን ነገር እሳታ ከእሷ ጋር ነበር ስጫወት የነበረውና ቅድም እስቲ ደግሞ ከእሷ ጋር አብሬ ማለት የሚሰራው ስራ ካለን አብረን ያለን በጣም ነው መወዳት። ወንድሜ ልጅ ናት። አሪናት ምስልም ጥቁሯት እንመሳሰላልና፣ ሌላው ቢቀር እንደ እኔ ጥቁር ነሽ ሻንቀላ። ግን ያው እንደ የኔን አይነት እድል አይገጣማት ነው የሚባለው። ተምራ አድጋ ቤተሰቦቿን ለመጣሪያ ብቃት እና እስቲ ደግሞ አብራችሁ ሆነ

ነው ደግሞ እዛ ጋር በኩቻ አሉ? በልጅነቴ በጎች አባረር ነበር እና ቢያንስ እሱ የሚያስደስተኝ አይነት ነገር ቢሆንም እሱን ደግሞ እንሞክራለን። ማለት ከዚህ ሐዘኔ ለመውጣት በጣም እየሞከርኩ ነው ያለሁ። ግን እስቲ ደግሞ ከእሷ ጋር ደግሞ

ፈልገን ይፈልጋል ሄድን ባለቤቷ እራሱ ፈቅዳለን ነበረ። ግን ሞክረናል፣ በእውነቱ ሞክረናል፣ ግን አልተሳካልንም ስ ሆን ለማንኛውም፣ ተመልካቾቻችን የሆነ ደስ ይላል ሁኔታዎች፣ ቦታዎች፣ ምናምን ነገር ደግሞ አንድ አለ ወደ ቦታ ሰርሰናል

ደህና ሁና ሰኘኝ፣ ደህና ሁኑ ከተማ። ከግራ ገብቶ ነው ከቀኝ ሰንደውን አቋርጫ፣ ልፌ ሳይሆን ሸጋውን ልቤን እያመሰው የዋሽንቱ ዜማ። ደህና ሁና ሰኘኝ፣ ደህና ሁኑ ከተማ። አሁን ደህና ሁኑ ከተማ ተሰነባበተኝ። እንግዲህ ቤተሰቦች አብረን እንዳለ አብረን ቆይተናል።

እንግዲህ አብራችሁ ስለነበራችሁ በጣም አመሰግናለሁ። ተከፍቼ ማየታችሁ ተደስቼ ማየታችሁ ነው ደስ የሚል አይነት ቤታ ላይ ነው ያሉት። እግዚአብሔር ይመስገን፣ ሁሉም ነገር መድሃኒዓለም ይመስገን። ያው ከዚህ በኋላ በሽኝት ነው የሚገናኘው። ድንገት ኤርፖርት ሲሄድ አንድ ቪዲዮ ልሰራላችሁ ይችላል፣ ላልሰራም ግን ይችላል። እሱም እርግጠኛ አደለም። ከሰራው አለ ካልሰራው ግን